ስለዚህ ቅድስት ቤተ ክርስቲያናችን ሐዋርያዊት ናት ስንል በታሪክ ከሐዋርያት ጀምሮ የመጣ እገሌ ገሌ ብሎ በስምና በቁጥር የሚታይ የሚዳሰስ ሰንሰለት ስላለ ነው። አንድ ሁለተኛ ደግሞ ሐዋርያዊት ናት ስንል የክህነት ቅብ ብሎሹ ነው። በሐዋርያዊ መንበር ውስጥ ሳይመጣ ማን ማንን ሾመ ሳይባል ከሐዋርያትም ከሰባ አርድእትም አንዱ ሳይመለከተው ሰው ዝም ብሎ ከመሬት ተነስቶ እኔ ካህን ነኝ እኔ ነቢይ ነኝ፣ አይቻልም። ይህ ወፍዘራሽነት ነው። መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ቅዱስ ጴጥሮስን አንተ አለት ነህ ብሎታል። በአንተ አለትነት ቤተክርስቲያን ይሰራለሁ የሚለው ይታወቃል። የጴጥሮስ ስጋ ተፈትቶ አይደለም፣ የጴጥሮስ ደም ነፍሱ አይደለም። በአንተ አለትነት ቤተክርስቲያን ይሰራለሁ የተባለው በእሱ ትምህርት ነው፣ በሱ ሐዋርያዊ ክህነት ነው እና ቤተክርስቲያናችን በዚሁ አጋጣሚ ከማንም ሰው ሊያየው የሚችል ዶክሜንት ያላት እንደመሆኗ መጠን ከሐዋርያት ጀምሮ የመጣው ሰንሰለት ሳይበጠስ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ደርሷል። እስክንድርያ እናታችን የምንለው ዝምሎ ሀገሩን ግብጽ ወደናት አይደለም፣ ግብጽ ላይ ሐዋርያዊ ሰንሰለት ስላለ ነው። ያ ማን ነው? ቅዱስ ጴጥሮስ ቅዱስ ማርቆስ ኢዩዲዩስ እያለ ቤተክርስቲያናችን አቆጣጠር እንዲህ እየፈሰሰ የሚመጣ የሐዋርያ ሰንሰለት ስላለ ነው። ያው ብዙ ጊዜ ሲባል እንደነበረው ለ1600 ዓመት ቤተ ክርስቲያኒቱ የእኔ የምትለው ጳጳስ ማለት ቋንቋን የሚናገር ከመካከል ከኢትዮጵያውያን ወገን ያልሆነ ግብፃዊ አባት ስታመጣ የነበረው ይሄ ሰንሰለት እንዳይበጠስ ነው። ስለዚህ ዋጋ የተከፈለለት እጅግ በጣም ብዙ ዋጋ ተከፍሎለት ማለት ስልጣነ ክህነት ለማምጣት እኮ ሰዎቹ በእግራቸው የሄዱ ስለነበረ እልፍ ሲል ያው በጀልባ ሲሄዱ ስለነበረ የወንበዴ የአዞ የሽፍታ መጫወቻ ሆነው ብዙ ዋጋ ከፍለዋል አባቶቻችን ይሄን ያደረጉት ለምንድን ነው እዚህ የተማረ ጠፍቶ ነው እዚህ መነኩሴ የጠፍቶ ነው አይደለም ሐዋርያዊ ሰንሰለት እንዲጠበቅ ከመፈለግ የተነሳ ነው በቤተ ክርስቲያን ግን እንደዚህ አይደለም ማንም የከፋው ሰው ተነስቶ እኔም ካህን ነኝ ማለት አይችልም ያ ቢሆን ኖሮ በሐዋርያት ስራ ላይ የተጻፉ ያስቂዋ ልጆች አሉ። እነ ቅዱስ ጳውሎስን ሲፈውሱ አይተው፣ ጳውሎስስ ማን ስለሆነ ነው? እነ ጴጥሮስ ምን ስለሆኑ ነው? ይሄን ያደርጉ የነበሩ ብለው በኢየሱስ ስሙ ውጣ ማለት ጀመሩ ሰይጣንን። በጣም የሚገርመኝ ታሪክ እሱ ነው። ኢየሱስን አውቀዋለሁ፣ ጳውሎስን ማን ነው? ኢየሱስን አምነዋለሁ፣ ጳውሎስን አውቀዋለሁ። እለ መኑ አንትሙ፣ እናንተ ግን እነማን ናቸው? አለ ሰይጣን። እንኳን ማንኛው ክህነት እንዳለው ማን እንደሌለው በደንብ ያውቃል አድፋጩና ደግሞ የዚህ ዘመን ሰይጣን ዝም ብሎ ዝም ብሎ ለመንገደኛ ሁሉ የወጣ ሊመስል ይችላል እሱ ማቴዎስ ሰባት ላይ ቀደም ያለው ነው በስምህ ትንቢት ተናግረናል በስምህ አጋንንትን አውጥተናል እያሉ ግን የውሸት ፈውስ የውሸት ትንቢት ሲናገሩ የነበሩ ወይም ሲያደርጉ የነበሩ ሰዎችን ስለዚህ ቤተ ክርስቲያን ማለት እግዚአብሔር የሚያውቃት እግዚአብሔርን የምታውቅ ክርስቶስ የሚያውቃት ክርስቶስን የምታውቅ ነው በትክክል እንጂ ዝም ብሎ ስሙን ተሸክማ ኢየሱስ በማለት የምትለፈልፍ አይደለችም። ክርስቶስን በሐሳብም እንደገና በአካልም መግለጥ የምትችል መሆን አለባት ቤተ ክርስቲያን ማለት።